በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ ሚሊሻ ጽፈት ቤት ለወራት ያሰለጠናቸውን አራተኛ ዙር ሰልጣኝ የሰላም አስከባሪ አባላት አስመርቋል። በምረቃ ስነ ስርዓቱ ላይ ተገኝተው መልእክት ያስተላለፉት የወረዳው አስተዳዳሪ አቶ ሀብታ ሙሱ ባለው የተመረቃችሁ የሰላም አስከባሪ አባላት ዋናው ተልኳችሁ የህዝባችሁን ሰላም በዘላቂነት በማስፈን የልማትና የሰላም ተምሳሌት የሆነች ወረዳ መፍጠር ነው ብለዋል። ህዝባችንን ከገባበት ኢኮኖሚያዊና ማህበራዊ ቀውስ ለማውጣትና የወረዳውን ሰላም ወደ ነበረበት ለመመለስ ተመራቂ የሰላም አስከባሪ አባላት ሚናችሁ የላቀ መሆኑን ገልጸዋል። በሀገር መከላከያ ሰራዊት የሰላሳ ሁለተኛ ክፍለ ጦር ዘመቻ መምሪያ አዛዥ ሻምበል ሲሳይ ታደሰ የተመረቃችሁ የሰላም አስከባሪ አባላት በወሰዳችሁት የንድፈ ሐሳብና የተግባር ስልጠና የወረዳውን ሰላም ከማረጋገጥ ባለፈ የአጎራባች አካባቢዎችን ሰላምም ለማረጋገጥ ትልቅ ኃላፊነት አለባችሁ ብለዋል። በምረቃ መርሃ ግብሩ ላይ የሀገር መከላከያ ሰራዊት አመራሮችና የወረዳ የስራ ኃላፊዎች፣ የሚመለከታቸው ባለድርሻ አካላትና የደብረ ኤልያስ ከተማ ነዋሪዎች ተገኝተዋል። ዘገባው የደብረ ኤልያስ ኮሚኒኬሽን ነው።